የኢትዮጵያ አየር መንገድ በ2035 ፈጣንና ትርፋማ አየር መንገድ ለመሆን የያዘውን እቅድ ለማሳካት እየሰራ ይገኛል አሉ የኢትዮጵያ አየር መንገድ የኦፕሬሽን ዘርፍ ኃላፊ ረታ መላኩ። ኃላፊው ይህንን ያሉት የኢትዮጵያ አየር መንገድ ወደ ተባበሩት አረብ ኤምሬት ግዛት ወደሆነችው ሻጃር ከተማ አዲስ በረራ ባስጀመረበት ወቅት ነው። አቶ ረታ እንዳሉትም አየር መንገዱ ባለፉት አምስት አስርተ ዓመታት አፍሪካን ከመካከለኛው ምስራቅ አገራት ጋር የማስተሳሰር ስራውን እየተገበረ ይገኛል። የተባበሩት አረብ ኤሚሬት ኤምባሲ ምክትል ሚስዮን መሪ ሐማድ ፎሪ በበኩላቸው አዲሱ የኢትዮጵያ አየር መንገድ የሻርጃ መዳረሻ የሁለቱን አገራት ሁለንተናዊ ግንኙነት የሚያሳድግ ይሆናል ሲሉ ተናግረዋል። መራኦል ከድር ተጨማሪ ያለው የኢትዮጵያ አየር መንገድ ባለፉት አምስት አስርት ዓመታት አፍሪካንና መካከለኛውን ምስራቅ ሲያገናኝ ቆይቷል። የአፍሪካውያን ኩራት የሆነው ታላቁ የኢትዮጵያ አየር መንገድ በየጊዜው የደንበኞችን ፍላጎት መሰረት በማድረግ መዳረሻዎቹን እያሰፋ ቀጥሏል። በዛሬው ዕለትም አየር መንገዱ የደንበኞችን ፍላጎት መሰረት በማድረግ ወደ ተባበሩት አረብ ኤምሬትሶች ሻርጃ ከተማ በይፋ የመጀመሪያ በረራውን አስጀምሯል። ይህንን በረራ ተከትሎ እንግዲህ አየር መንገዱ በሳምንት አራት ጊዜ ወደ ሻርጃ ከተማ በረራ የሚያደርግ ይሆናል። የኢትዮጵያ አየር መንገድ የመጀመሪያ በረራውን ወደ የዩናይትድ አረብ ኤሜሬትስ ከተማ የሆነችው ወደ ሻርጃ ከተማ የሚያደርገውን በረራ ለማክበር ነው። ኒው ፍላይት ፍሮም አዲስ አበባ ቱ ሻርጃ ከአዲስ አበባ ወደ ሻርጃ የተጀመረው አዲስ በረራ ከበረራ በላይ ነው። ሁለቱን ከተሞች ብቻ ሳይሆን ሕዝቦቻችንን ባህሎቻችንንና የጋራ ትልሞቻችንን የሚያገናኝ ድልድይ ነው። በረራው በሁለቱ ሕዝቦች መካከል እያደገ የመጣውን የአጋርነት መንፈስ የሚያንጸባርቅ ነው። አየር መንገዱ ባለፉት ዓመታት ወደ ሻርጃ ከተማ የካርጎ ወይም ደግሞ የጭነት አገልግሎቶችን ሲሰጥ ቆይቷል። በዚህም በኢትዮጵያና በተባበሩት አረብ ኤምሬቶች እንዲሁም ደግሞ በአፍሪካ ሀገራትና በተባበሩት አረብ ኤምሬቶች መካከል ያለውን የንግድ ግንኙነት ሲያሳልጥ ቆይቷል። እንደ አዲስ ወደ ሻርጃ የጀመረው የመንገደኞች በረራ ደግሞ የንግድ እንቅስቃሴ ከማሳደግ ባለፈ አዳዲስ የንግድ እድሎችን ይፈጥራል ተብሎ ይጠበቃል። ከዛ ባለፈ በሁለቱ ሀገራት መካከል ያለውን የህዝብ ለህዝብ ትስስርም እንዲሁም የሚያጎለብት ይሆናል። ዩናይትድ አረብ የተባበሩት አረብ ኤምሬቶችና ኢትዮጵያ ጠንካራና በፍጥነት እያደገ ያለ ግንኙነት አላቸው። ሀገራችን የኢትዮጵያ ዋነኛ የንግድ አጋር እንዲሁም ቁልፍ የኢንቨስትመንት ምንጭ ነች። ከግብርና እስከ ሎጂስቲክስ፣ ከታዳሽ ኃይል እስከ ኢኖቬሽን የላቀ ትብብር አላቸው። ይህ አዲስ በረራ እነዚህን ኢኮኖሚያዊ ግንኙነቶች ይበልጥ የሚያጠናክር ይሆናል። ለአዳዲስ የንግድ ስምምነቶች በር ከፋችም ይሆናል። የሁለቱን ሀገራት መልካም ግንኙነትም ያጎለብታል። የወዳጅነት ትስስርንም እንዲሁ የሚያጠናክር ነው። ለዚህ ስኬት የኢትዮጵያ አየር መንገድን ከልብ ማመስገን እፈልጋለሁ። በዚሁ ስኬት እንዲቀጥልም እመኛለሁ። to connect Africa to the world. አየር መንገዱ ወደ ተባበሩት አረብ ኤምሬሶች ሻርጃ ከተማ ከጀመረው አዲስ በረራ በተጨማሪ በወረሃ ሰኔ ወደ ህንድ ሃይድራባድ፣ ወደ ፖርቱጋል ፖርቶ አራት ጊዜ በረራዎችን ማድረግ ይጀምራል። እንዲሁም ደግሞ ወደ ተባበሩት አረብ ኤምሬሶች አቡዳቤ የሚያደርገውን ሳምንታዊ በረራ ወደ ሰባት የሚያሳድግ ነው የሚሆነው። አየር መንገዳችን አንዱ በቪዥን 2025 በቪዥን 2035 በግልጽ ያስቀመጥነው አንዱ ምንድነው ፋስት ኤንድ ፕሮፊተብል ግሮዝ በተጨማሪ ደግሞ ሰስቴይነብል በሆነ ያንን ግሮዝ አቺቭ ማድረግ ነው። ሶ ከዛ ጋር ተያይዞ አየር መንገዳችን ያለውን የእድገት አላማና የመንገደኞቻችንን ፍላጎት ለማርካት አሁን በዚህ በያዝነው ወር ውስጥ ዛሬ ወደ ሻርጃ እየበረርን ነው። ቀጥለን ደግሞ በዚሁ በጁን ወር ውስጥ ወደ ሃይደር አባድ ህንድ እንበራለን። በጁላይ ወር ውስጥ ደግሞ የፖርቹጋል ከተማ ከሆነችው ፖርቶ ወደዛ በረራ እናደርጋለን። ከዛ ቀጥለን ደግሞ ለአመታት ትተነው አቋርጠነው የነበረው የአቡዳቢ በረራ እሱንም እንጀምራለን። ዘን ወደ ምስራቅ ወደ ሩቅ ምስራቅ ደግሞ በመሄድ ቬትናም ሀኖይ ከተማ ደግሞ በረራ እንጀምራለን ማለት ነው። በቀጣይም አየር መንገዱ የደንበኞችን ፍላጎት መሰረት በማድረግ መዳረሻዎቹን እያሰፋ የሚቀጥል ይሆናል።